ዘጠኝ መቶ ሚሊዮን ተጠቃሚ ስላለው ስለ ቴሌግራም ሰምታችሁ የማታውቁትን ነገር ልንገራችሁ። ይህ የመሪዎች ዓለም ነው። በዚህ ቻናል ላይ የመሪዎችን አስተሳሰብ፣ ያኗኗር ዘቤ እንዲሁም የኋላ ታሪካቸውን እንመለከታለን። ሰብስክራይብ በማድረግ ቤተሰብ ይሆኑ ነው። አብዛኞቹ የሶሻል ሚዲያዎች ያስገባናቸውን ዳታ እንደ ነዳጅ በመጠቀም በቢሊዮን ያተርፋሉ። እያንዳንዷ እይታ ብር ትተፋለች። አልጎሪዝም ደግሞ እኛን ይቆጣጠራል። ለምሳሌ ዋትሳፕ ምንም እንኳን ማስታወቂያዎችን ባያሳየንም የእኛን ዳታ ለሜታ ይመግባል። ፌስቡክና ኢንስታግራም ያስገባናቸውን የዕድሜ ደረጃና አድራሻ በመጠቀም ማስታወቂያዎችን ይልክልናል። ዩቲዩብ እና ቲክቶክ የእኛን ሰዓት ወደ ገንዘብ ይተምነዋል። አንድ የሶሻል ሚዲያ ፕላትፎርም ግን እንዲህ አይደለም፣ ቴሌግራም። ቴሌግራም ላይ የሚከታተለን አልጎሪዝም የለም፣ ለትርፍ ብለው የመጡ ባለሀብቶችም የሉም። የእኛን ዳታ ለማንም አሳልፎ አይሰጥም፣ እናም ብቸኛ የደህንነት ቦታ ያሰኘዋል። መስራቹ ሩሲያዊ ፓቬል ድሮፕ ሲሆን ሶሻል ሚዲያን ለትርፍ ሳይሆን ሕዝብን ለማገልገል የገነባ ብቸኛ ቢሊየነር ነው። ፓቬል የሰዎችን ግለኝነት ለመጠበቅ ሲል በሩሲያውያን ዘንድ ታዋቂ የነበረውን ቪኬ የተሰኘውን ሶሻል ሚዲያ አቋቁሞ ነበረ። ነገር ግን በኋላ ላይ የሰዎች እንዳታ እንዲሰጥ በመጠየቁና እምቢ በማለቱ በሩሲያውያን መንግስት ሊነጠቅ ችሏል። ከዚህ በኋላ ነው ቴሌግራምን መመስረት የቻለው። ቴሌግራምንም አብዛኛው ሰው እንደ ነጻነት ቦታ ይቆጥረዋል። ቀጣይ ስለማ ማወቅ ይፈልጋሉ? አሁኑኑ ኮመንት ሴክሽን ላይ ሳይረሱት ያሳውቁን። ሰብስክራይብ በማድረግ ቤተሰብ ቢሆኑን ብዙ ያተርፋሉ።